ቴሌቪዥን ለማየት በሚኖረኝ አጋጣሚ ፋና ላምሩ ቴሌቪዥን ላይ ካለ እከታተላለሁ። በይበልጣይቸዋለሁ ብዬ የማስበው መጀመሪያ እንደተጀመረ አካባቢ ያው በደንብ አቴንሽን ስለነበረ እንደዚህ አይነት ሾዎች የመከታተል መጀመሪያው ራውንድ ያን አይቸዋለሁኝ በደንብ የነበረውን። ከዛ በኋላ በጣም የመከታተል እድሉ ባይኖረኝም ግን በተገኘ አጋጣሚ በተለይ ደግሞ በሶሻል ሚዲያ ላይ የሚመጡትን ኮንቴንቶች የማየት እድል ነበር። ወደ ክብር ዳኝነት የመጣሁት በቀረበልኝ ግብዣ መሰረት ነው። በዛም አጋጣሚ የተወሰኑ ከኔ በፊት የነበሩ ውድድሮችን ለመመልከት ያለው ጥሩ ፕሮግራም ነው። በእኔ በኩል ያለውን ሙያ አስተያየት የምሰጥበትን አውድ ስለተረዳሁትኝ እና ያስፈልጋል ብዬ ስላሰብኩኝ በዳኝነት ተገኝቼ አስተያየት እንሰጥቻለሁ። ፕሮግራሙ በጣም ቆንጆ ነው። በጣም ጎበዝ ጎበዝ ታለንተድ የሆኑ ቮካሊስቶች አሉ። በተለይ በተለይ በድምጽ ቀለም ደረጃ በቃ በደንብ የተስተካከለ ቀለም ያላቸው ጆሮ ገብ የሆነ በደንብ መደመጥ የሚችል ቀለም ያላቸው አዛዛማቸውም ቀጥተኛ የሆነ ሙያ ይገዛ ሳይኖር በራሳቸው ጥረት በራሳቸው ልምምድ ውድድር ላይ ለመሳተፍ የመጡ ጀማሪ ድምጻውያን ናቸው እና በዛ መነጸር ስናያቸው በጣም ጎበዝ የሚባሉ ልጆች የተመለከትኩት ጥሩ ነበሩ። ፐርፎርማንሳቸው በጣም ጥሩ ነው። ከባንድ ጋር አብሮ የመጫወት ያላቸው ዝግጅት ሁሉ በጣም ቆንጆ ነው። አንዳንድ እንደውም ድምፃውያን በደንብ በቴክኒካል መመዘኛ ሲታይ ከበድ ከበድ ያሉ የሚባሉ አይነት ዘፈኖችን ሁሉ ይዘው መጥተው ነበር እና ያንን ተቆጣጥረው ለመስፈን ያደረጉት ጥረት በገባቸው መጠን ልክ ለመስፈን ያደረጉት ጥረት በጣም ሊታገዝ የሚገባ ሊበረታታ የሚገባ አይነት ነው እና ቆንጆ ነበር የነበረ ኤክስፒሪየንስ እንደስ ይላል ያሰብኩት ተሳክቷል። ዝንፉ ተቃንቷል። የጎደለ ሞልቷል። እድሉ በጣም ጥሩ እድል ነው። በጣም ለአንድ ተጀማሪ ድምፃዊ ይሄ በቃ በደንብ የተስተካከለ ራሱን ለማሳደግ የሚችልበት ሄዶ ሄዶ ደግሞ ማሸነፍ ከቻለ ሽልማትም አለው፣ ጥሩ ሽልማት ያንን የመሰለም ሽልማት የሚያገኝበት አይነት ውድድር ነው እና ከዛ አንጻር ይሄ ትልቅ ፕላትፎርም ነው ለጀማሪ አርቲስት። ስቆይ እዛ ይጄ ታለንት ኤምባሳይ ብሎ አስቦ መጥቶ ያለውን ሁኔታ ሂደት የሚያልፍበት እንደ ቀልድ የማይገኝ ፕላትፎርም ነው። በጣም አጋዥ ነው ለአርቲስት ማለት ነው።

እኔ ማቀው እንኳን አንድ አሸናፊ ከክፍለ ሀገር እንደነበረች አስታውሳለሁ። እና ይህ ራሱ ራሱን የቻለ በጣም ቆንጆ ነገር ነው። ከሁሉ በላይ ደግሞ ኢንስፓይሬሽን፣ እንደዚህ አይነት ፕሮግራሞች ለሚመለከታቸው ሰው ኢንስፓይሬሽን ናቸው። በቀጣይ ዙር የሚመጣው ተወዳዳሪ የመጀመሪያው ዙር ላይ ያለውን ፖዘቲቭ ኢምፕሬሽን ይዞ ነው እና እንደዚህ አይነት ፕሮግራሞች መኖራቸው አስፈላጊነታቸውም ተነሳሽነትን መሆን ይቻላል፣ ማድረግ ይቻላል። ስለዚህ እንዲድላለ ይህንን ብሞክርና እንደዚህ ባደርግ እኔም መሆን የምፈልገው ላሳካ እችላለሁ መሆንም የሚችል ከሆነ አይበታለሁ መሆንም የማይችል ከሆነ ደግሞ ብሎ ለመወሰን የሚያግዝ ነው እና ያን ተነሳሽነት መፍጠሩ በጣም ትልቅ ነገር ነው። ስለ የኔ ሰው ያንጉጂ በጊዜው መንገድ ሳይገባ ፕሮግረሱም በጣም ጥሩ ነው። ማለት በኢትዮጵያ የሙዚቃ ታሪክ ሙዚቃ መሳሪያ ተጫዋችነት እና ድምጻይነት እንደ ዝቅተኛው ማህበረሰብ ስራ ተደርጎ ይቆጠር የነበረበት የታሪክ አጋጣሚ ነበረ። ሶ ያ ሁሉ ጊዜ አልፎ ሰው በቤተሰብ ኢንካሬጅ ተደርጎ ሂድና ስቲዛ ተሳተፍ ተብሎ መጥቶ ያለውን ታለንት የሚያሳይበት መሆኑ በቃ ይሄ ትልቅ ስኬት ነው ራሱን የቻለ። ስለዚህ ለዛ ደግሞ አዳዲስ ሙዚቀኞች እንዲፈጠሩ ልጆች፣ ህጻናት ቤታቸው ሲያዩ ኢንስፓየርድ እንዲሆኑ ነገ ሙዚቀኛ ለመሆን ተነሳሽነት እንዲኖራቸው ያግዛል። ስለዚህ ቀላል አይደለም ኢምፓክቱ። እና እንደዚህ አይነት ፕሮግራም መኖሩ መፈጠሩ በጣም ጥሩ ነገር ነው። ለራሱ ደግሞ ለሚወዳደረውም ሰው ትልቅ ተነሳሽነትና ትጋት ይጨምርለታል። ፋና ላምሮት፣ ያው ይመስለኛል በሚጀመርበት ጊዜ በዚህ መልክ የተጀመረ ፕሮግራም አልነበረም። በጊዜው ከዛ በፊት ነበሩ የተለያዩ አይዶሎች በፊት በፊት ላይ ግን፣ በዛ ወቅት ብዙም እንቅስቃሴ ያልነበረበት ወቅት ነው እና ይዞ የመጣው አቀራረቡ፣ ያለው ይዘት እንደ አጠቃላይ ጥሩ የሚባል ነበረ እና አሁን አንድ ኢሜጅ አለ ፋና ላምሮ ተብሎ ሰው ሲያስብ የሚያስበው ማለት ነው። ሰው አሁን ያለውን ኢሜጅ መፍጠር ችሏል። ከዛ አንጻር ጥሩ ስኬት አለው ብዬ አስባለሁ። ድምፃውያን ከባንድ ጋር ለረጅም ዙር የሚጫወቱበት አይነት ነገር በደንብ አለ። እሱ በጣም ጥሩ ነገር ነው። ድሮ ድሮ አቃቸው የነበሩት ከሆነ ዙር በኋላ ነው እንደዛ አይነት ነገር የሚመጣው። ያ ከመጀመሪያም ጀምሮ ድምፃዊ ከባንድ ጋር አብሮ የመጫወትን ልምድ እንዲያዳብር ያግዛል። ደግሞም መሰረታዊ አስፈላጊ ነገር ነው። ያው በባንድ መታጀቡ ጥሩ ነገር ነው በራሱ። ከዚህ ከዚህ አንጻር ያመጣቸው አዳዲስ ትሬንዶች የሚመጡት የድምፃውያን አይነት ለውድድር የመጨረሻ ዙር ድረስ የሚደርሱት ከዛ ደግሞ ድምፃዊያኖቹ ይዘው የሚመጧቸው የሙዚቃ ስራዎች ድባቡ ባጠቃላይ ሴቲንጉ ሁሉ ነገር ባጠቃላይ አንድ የፈጠረው ፖዘቲቭ ኢሜጅ አለ ከዛም በኋላ ደግሞ ብዙ እንደዚህ አይነት ተመሳሳይ ፕሮግራሞች በሌሎች ጣቢያዎች ላይ እየተለመዱ መጥተዋል ስለዚህ አንድ ፖዘቲቭ የሆነ ኢሜጅ አለው ማለት ነው በጣም ቆንጆ የሆነ ውጤታማነቱ በሌሎች ላይ ሁሉ የሚታይ አይነት ማለት ነው ስለዚህ ከዛ አንጻር ስኬታማ ሊባል የሚችል ነው ያለ ሁኔታ ማለት እችላለሁ። እኔ በክብር ዳኝነት በመጣውበት አጋጣሚ የተመለከትኳቸው ድምፃውያን በጣም ጥሩ የሚባል ስታትስ ላይ የነበሩ ናቸው። ከዛ በፊት ብዙ ሂደት እንደታለፈ እረዳለሁኝ። እነዚህን ድምፃውያን መርጦ ነው መዝኖ እዚህ ደረጃ ላይ በዚህ ብቃት ያሉትን ለማድረስ ማለት ነው። ያው እንደዚህ አይነት እድል በሚኖርበት ጊዜ የዚህ ሀገር ብቻ ሳይሆን ሌላም ሀገር ብዙ ሰው የምዝገባው ቀን ይሰለፋል። ረጃጅም ሰልፎች የተለመዱ ናቸው። በቤተሰብ ጎበዝ ነድር ጥሩ ድምፅ አለ የተባለም ሰው በአካባቢም ሰው ለራሱ ቤት ውስጥ እያንጎራጎረም ጥሩ ድምፅ አይነኛ ያለ ብሎ ያሰበም ሰው መቶ እድሉን ለመሞከር ይሞክራል። እዚህ ሲመጣ ነው እውነተኛው ነገር የሚታየው። ስለዚህ ሰዎች ወደዚህ ውድድር ከመምጣታቸው በፊት ቢያንስ ቢያንስ ሙያዊ አስተያየትን ከሙያተኞች አግኝተው ቢመጡ። የሙዚቃ ትምህርት ቤቶች አሉ፣ አሁን አዲስ አበባ ላይ ለምሳሌ የስቱዲዮ ውስጥ ኮሚቴ ያደረጉ ሙያተኞች አሉ። እነሱ ጋር ሄዶ ያለው ነገር ለውድድር ብቁ ነው ወይ፣ ምን አይነት ቴክኒካል እገዛ ያስፈልገዋል ውድድሩ ላይ ገብቼስ እስከምን ድረስ እንዲሄድ ያግዘኛል የሚለውን ነገር ተመልክተው ቢመጡ ይበልጥ ይረዳል። ይሄ ግን መጀመሪያ ላይ ብቻ ሳይሆን በኋላም ላይ እስከ መጨረሻው ዙር የሚሄዱ ድምፃውያን እገዛ ያስፈልጋቸዋል። ሙያ ይገዛ በጣም ያስፈልጋቸዋል። ምክንያቱም አንዳንድ ነገሮች በሙያተኛ ሲታገዙ ነው ይበልጥ በቀላሉ ለድምፃዊ መሻሻል የሚያግዙት። ስለዚህ ያ አይነት ነገር ቢኖርበት ክሮስ ቼክ ማድረግ ጥሩ ነው። የምሰራው ነገር በእርግጥ እንደማስበው ጥሩ ነው ወይ የሚለውን ነገር በደንብ ማረጋገጥ ያስፈልጋል። ያ ሲጀመር ጀምሮ እስከ መጨረሻው ደግሞ ውጤታማ እስከሆነ ፍጻሜ ድረስ እንዲሄዱ ያግዛል ማለት ነው። ሎች ሌሎች ውድድር ላይ መጥቶ የሚወዳደር ሰው የሙዚቃ ህይወቱ መጀመሪያም መጨረሻም ነው ማለት አይደለም። እንደዚህ አይነት ውድድሮች ብዙ ጊዜ እለታዊ ሁኔታዎች ላይ የተመሰረቱ ናቸው። ስለዚህ አንድ ሰው ጠዋት ወይ ጥሩ ቁርስ ካልበላ፣ ወይ ቅር የሚያሰኘው የሆነ ሁኔታ ካጋጠመው፣ ወይ በማንኛውም ምክንያት የዛ ቀን ፐርፎርማንሱ ደከም ያለ ሊሆን ይችላል። ያ ማለት ግን መጥፎ ድምፃዊ ነው ማለት አይደለም። ፐርፎርማንስ በትልልቅ አርቲስቶችም ደረጃ ትልልቅ ኮንሰርት ላይ ከሚጠበቀው በታች ሊወርድ ይችላል። ኢትዮጵያ ውስጥ ብቻ ሳይሆን የትኛውም ዓለም ላይ ትልልቅ ኮንሰርቶች ካንስል እስከ መደረግ ደረጃ ድረስ ይደርሳሉ። አሁን ያለበት ስታተስ ጥሩ አይደለም ካለ አርቲስቱ ማለት ነው። ስለዚህ ያንን ታሳቢ ማድረግ ያስፈልጋል። በዚኛው ውድድር የሄዱበትን ያለ ርቀት ሊመጡ ይችላሉ። ሁልጊዜም ግን በተቻለ አቅም አስፈላጊ ከሆነ ከውድድሩ ሁለት ቀን ሶስት ቀን በፊት ጀምሮ ሰው አላገኝም ብሎም ሊሆን ይችላል ወይም ራስን ምቾት ለሚነሱ ሁኔታዎች ላለማጋለጥ ያ አይነት ዝግጅት ቢደረግ ለሚወዳደሩት ተወዳዳሪዎች ያግዛሉ። በዚህ ውድድር ላይ በተለይ በተለይ ታዳጊዎችን በማነሳሳት ረገድ አዳዲስ ድምፃውያንን ከማስተዋወቅ ረገድ ማህበረሰቡን በተወሰነ ደረጃ በሙዚቃ እውቀት ላይ ትንሽ ግንዛቤ እንዲኖረው ከማድረግ አንጻር ያግዛሉ። ሙሉ ለሙሉ የሆነ ቴክኒካል የሆነውን ነገር ማህበረሰቡ ባይረዳውም ግን ኢምፓክቱ ይታያል ማህበረሰቡ ላይ አይደል በቀልድም በጨዋታ መልክም እዛ ላይ አስተያየቶች ዳኞች የሚሰጡትን አስተያየት ሰው ሲጠቀምበት ይስተዋላል ሶ ያ ማለት ምንድነው ተጽዕኖ ፈጥሯል ማለት ነው ያ ደግሞ ቀጥተኛ ያልሆነ ስልጠና ማለት ነው ትምህርት ማለት ነው ሶ እንደዚህ አይነት ፕሮግራሞች ውጤታማ ናቸው ውጤታማነታቸው የሚመዘነው በእነዚህ በነዚህ መለኪያዎች ነው ሶ በዚህ አይነት ሲታይ ውጤታማ ናቸው ወ መቀጠል ይገባቸዋል። ወ ማሻሻያዎች ውጤታማነትን አስቀጥሎ ለመቀጠል የሚረዱ ዝግጅቶችን ማድረግ በእናንተ ሳይድ ይጠበቃል። ማሻሻያዎች አዳዲስ መንገዶችን ማምጣት ሊሆን ይችላል ከእናንተ የሚጠበቁ ኃላፊነቶች ናቸው። ግን ቀጣይነቱ ኮንሲስተንሲው በጣም አስፈላጊ ነው። እሱ ውጤታማነቱ በደምብ ጠንካራ እንዲሆን ያደርገዋል። ብቁ ዳኞች አሉት። ቆንጆ ቆንጆ ጎበዝ ድምፃውያን አሉት። ከጀርባ ያለው ደግሞ ጠንካራ ስራ አለ። ይህን ፕሮግራም ህዝብ ጋር ለማድረስ የሚሰራ ያው ቆንጆ ሆኖ ተቀናጅቶ ህዝብ ጋር ሲደርስ ፕሮግራሙ በቃ የተሳካ የተስተካከለ ሆኖ ቀረበ ማለት ከኋላው ብዙ አድካሚ ስራ ተሰርተዋል ማለት ነው። ስለዚህ ከዛ አንጻር ስንመለከተው የእንደዚህ አይነት ውድድር ዘርፍ መሟላት ያለበትን ነገር በሙሉ በደንብ ያሟላ ነው። ግን ክሬቲቭ አስፔክቶችን መጨመር፣ ናዊደይስ ደግሞ ቴክኖሎጂ አለ፣ ምን አለ፣ ብዙ ነገር። ድምፃውያን ደግሞ ፍሌክሲብል ሆነው ኢንጆይ የሚያደርጉትን ስታይል እንዲሞክሩ ኢንካሬጅ ማድረግ። ምክንያቱም አሁን በሙዚቃውም ረገድ የቴስት ሺፍት አለ። ከድሮቹ ስቲል የምንወዳቸው የምናደንቃቸው፣ እና እስካሁን የሚደመጡ ወደፊት መደመጥ የሚቀጥሉ ቆንጆ ቆንጆ ሙዚቃዎች በቀደመው ዘመን ተሰርተዋል። አሁን ደግሞ የራሱ ቅርጽ አለው። ትውልዱ የራሱ ስታይል አለው። አሁን ያለው ያለው ጀኔሬሽን እንደዛ ነው እና ይሄ ደግሞ እየቀጠ ሄዳል። ከዚህም በኋላ ብዙ ለውጥ እያየን ደግሞ እንመጣለን። ስለዚህ እንደሱ አይነት ነገሮችም ኢንኮርፖሬት የሚያደርግ በሙዚቃ ውስጥ ሆነው ግን ክሬቲቭ የሆኑ ነሰሰርሊ ከመሰረታዊ የድምጽ ቴክኒኮች እና አቅም በተጨማሪ የአንድን ሰው ክሬቲቪቲ የሚያሳዩ ባለው ድምጽ እንደዛ እንደዛ አይነት ነገሮች መካተት ቢችሉ፣ ያም እንደ አንድ ሴክተር ለመመዘኛ መቅረብ የሚችል ቢሆን እንደዛ አይነት ሰዎች ክሬቲቭ እየሆኑ የራሳቸውን አይነት ስታይል ይዘው መጥተው ሊዳኙ የሚችሉበት ግራውንድ ቢኖር ከዘመኑ ጋር ያለውን ኦፕሽን ማየት ያስፈልጋል። ያን ያን ኢንኮርፖሬት ለማድረግ እንደዛ አይነት መመዘኛዎች መጨመሩ ይበልጥ ያግዛል፣ ተሳትፎንም ይጨምረዋል ብዬ አስባለሁ በግሌ። እንደዚህም ይቻላል፣ ቆይ እስኪ ይህም ልሞክር የሚል ነገር ተሳታፊ ለመሆን ከሚፈልጉ ሰዎች ሊመጣ ይችላል።